እስኪ፣ እሺ፣ ማን ማን ያለው? አንተ፣ መተት መተት። ሌላስ? አይነጥላ፣ ጥላ፣ አይነ ጥላ፣ የድል መጠጥ፣ ወይኔ። ሌላስ? ዛር፣ የቤተሰብ ዛር። እሺ፣ ማካ ሁሉ ለምላኝ። ምን አረካት? ምን አረካቸው እነሱንም? ምን አረኳት ነገር አለ፣ ይችላልማ። ምን አረኳት ነገር አለ፣ ስራውን ብትተን የታባቷ። ቆይ፣ አንተ ቆይ፣ አዳምጠኝ ወይን አምባ ሳጠም ቃድ ፍጠህ ተደብቀህ ነበር አይደል ቁጭ የምትለው እያየኛ ነበር። ለምንድነው ዝም ያልከው? እህ ሥራዬን ለጨርስ ብዬ ነዋ። ግን መጨረስ አልቻልኩም። መጨረስ አልቻልኩም። ቤተሰቡ ምን አረግ አራት ሱቅ እኮ ነው ያደምኩት እኔ። አራት ሱቅ አራት ሱቅ ምን አድርገው ደምከው? እህ ስልብ ነዋ ትሰራለች። ስልብ ዱባይ ትሄዳለች። ስልብ ቻይና ትሄዳለች። ስልብ ስንቱን ነው የሰለብነው እኛ ይሄ ብዙዎች ታሪክ ነው አይደል? ድርጅት ያላቸው ከአንድ ሁለት ሶስት አራት ሱቅ ያላቸው አይደለም ለራሳቸው ለቤተሰባቸው መትረፍ የሚችሉ ራሳቸው ውጭ ድረስ እየሄዱ ዕቃ እየጫኑ የሚያመጡ ግን ደግሞ እየተሰለቡ እየተሰለቡ እየታዩ ደግሞ እንደ ሻማ እየሟሙ እየቀለጡ ባዶ የሆኑ ብዙ ሰዎች አሉ። ከውጭ ሲታይ ከስረው ነው ይባላል። ከውስጥ ግን ምንድን ነው ተሰልበው ነው በመተት እማያቅ ሰው አይ እነሱ እኮ ከስረው ነው እንዲህ። አዎ ስራ ያከስራል፣ ግን ሰው ከትልቅ ስራ በአንድ ጊዜ ወደታች ያውርድም ኪሳራ ማጣት ሂደት አለው። በአጭር ጊዜ ሰው ድብልቅልቅ ብሎ ህይወቱ አይበላሽም። ሀብት ንብረቱ የማይጠፋ ድንገተኛ ነገር የሚሆነው በዚህ በድንገተኛው መተት ነው። እንዲህ የሆኑ በጣም እያዘኑ የሚኖሩ እጃቸው ትላንት ለስራ እና ለገንዘብ የሚዘረጋ ዛሬ ታጥፎ ቁጭ አሉ። ብዙ የሚያለቅሱ ሰዎች አሉ። እግዚአብሔር ይፍታቸው። እሺ፣ አራት ሱቅ አወደምክ። እሺ ሌላስ? በቃ ባዶ እጃቸውን አስቀረዋቸው። ጨረስኩ ብዬ ሳስብ እንደገና ትነሳብኛለች፣ እንደገና ትነሳብኛለች። እስኪ መተት፣ ጓደኛ፣ ቤተሰብ፣ ምቀኛ፣ ማን በጓደኛ ማለን? እሷ ታቀናለች እኮ የያዛ መሰለች እንዴ? ተልከዚህ እኮ ናት። ታቀናለች። ያደረግነውን ሁሉ ታውቃለች። የቤተሰብ መተት አለን፣ ሙሉ በቤተሰቡ የእድል መተት። እድላቸው እድል መሰለ እንዴ? እድላቸው እድል መሰለ። እሺ የቤተሰብ ዛር አለ። ማን በእናትም በአባትም ጠቋር ጠቋር አለ። በእናትም ያለው አዳልሞት ያለው ጠቋር አለው። ለዘመናት ስከበር የኖርኩ በቅድሚያት የመጣው አለው በነገራችን ላይ እየሰማችሁኝ ነው። ቤተሰብን ትጠይቃላችሁ። እንደውም ማያ አባዬ ድሮ በቤታችን እንዲህ የሚደረግ ነገር አለ ብላችሁ ስትጠይቁ ቤተሰብ ምን ይላል ካለ አዎ አለ ሲባል እንሰማለን። እንደው አያቴ እንዲያደርጉ ነበር ይባላል ይላሉ። እናንተ ስላልደረሳችሁበት ይሄንን ስትሰሙ ለእናንተ ተረት ነው። ምንድን ነው አልኳችሁ? ተረት ነገሩ ግን ምንድን ነው እውነት? ተረት የመሰለ እውነት፣ ህይወት የሚያበላሽ ነበር ይባላል። እናንተ አልደረሳችሁበትም፣ አላያችሁም፣ ግን የዛ የስቃይና የፈተና የህይወት ገፈት ቀማሾች ትሆናላችሁ። ይኸው አያት እናት አባት ይገብራል፣ ይሄው ወዳለሷ ያስቀምጣል። ብዙ ጊዜ ስለ ጨሌ ስለቤተሰብ ዛር ስትጠይቁ የምትሰሙት አይ ተረት ነው ትላላችሁ። ግን የፈተናውን እውነት ደግሞ በህይወታችሁ ታዩታላችሁ። ተረት ነው እያላችሁ እውነቱን ግን ታስተናግዳላችሁ። እሺ ቤተሰብ ምን አደረግህ? እስኪ ምንድነው ቅድም ያልከኝ? ምንድን ምንድነ ይዘህ የመጣው ነገር አለ። ምን ምንድነው? የላከችኝ እስኪ ምንድን ነበር እስኪ ስልክ ማታ ነው

በቀይ ነው የተጻፈው እናንተ ስታዩት ስዕል ትሉታላችሁ ወይም ደግሞ ስዕል ይመስላል። በእነዚያ ሰዎች ቋንቋ ስዕል ሳይሆን ጠልሰም ይባላል። ምን ይባላል? ጠልሰም። ጠልሰም ማለት የሆነው ለምሳሌ ፊቱ ክቦ ነው፣ ዓይኑ ትልልቅ የሆነ የሆነ በቃ ይሄ ጀበና ጆሮ የመሰለ የተጠላለፈ ነገር ምናምን በቃ ውስብስብ ነገር ታያላችሁ። ጠልሰም ይባላል። ይሄን የመተት ስፔሻሊስቶች ያውቁታል። ጠልሰም የሚባለው አስማቱ ነው። ሲታይ ስል ይመስላል ግን ውስጡ ብዙ ሚስጥር አለ። ይሄ ነው እንግዲህ ላይ ላይ ያለ ማለት ነው። መፍትሄ ስራ ያስደግመን ያስመተትንባት የእናትየዋንና የእህትየዋን አትቆጥረን አስቆጥረና በኮከብ ቆጣሪ እንዲያደረግንበት ቤተሰቡን ምን አደረግህ? ቤተሰቡን ድም አለች ትየዋ አትወልድም። እኛ ይዘናታል፣ ዛሩ ዛሩ ይዘናታል፣ እኛ እንዳትወልድ። እሺ፣ ቤተሰቡን ምን አደረግህ? ትየዋለች እንደ ቤተሰቡን እስኪኑን እናንት ቤተሰብ ማነው? እነሱን ነው ማን ናችሁ እና እስኪ ነይ ቆም። ችግር የለም ደህና ነሽ። እስኪ ጠጋ ወደዚህ። ጠቋር አለ በእናንተ ቤት ይገበራል። እኔ ሲገበር አላውቅም። እኔ አላውቅም ሲል ደርሰው መኖሩን አታውቂም፣ መኖሩን አለ ሲሉ አውቃለሁ። ስለዚህ ባትደርሺበትም እንዳለ ታውቂያለሽ። እንዳለ አውቃለሁ። ልጅሽ ናት ይበጠብጣችኋል። መጀመሪያ ልጅ አዎ፣ ይኸው ይመጣሉ። ሁሉም ትንሿም ትልቋም ይመጣሉ። ቤተሰብ ጋር እርስ በርስ ይፋጃሉ። ይኸው ጠቋራ አለው እያለ ነው አዳል ሞቲም ሌላውም የቤተሰብ ዛር በእናት በአባት አለው ያለ ነው። ይኖር ይሆናል እንግዲህ። እኔ ሳውቅ ለራሴ የማውቀው ነገር የለም፣ ያለ ቤተ ክርስቲያን ግን። የድሮ ይኖራል ነበር፣ አንቆሽ ነበር። ያንቅሻል? በተኛሽበት ነው ወይስ ድንገት? አልፎ አልፎ አልፎ አልፎ ይኸው የምትሰሚው ጉድ ነው። እንግዲህ እሺ፣ ቁጭ በሉ። በል ተዘጋጅ አንተ፣ ሁላችሁም ተዘጋጅ። እሺ። እሺ ተዘጋጁ። ሁላችሁም ነው የምትሄዱት። ሁላችሁም ከሌ ከከሌ ብሎ ነገር የለም። እሺ አምጣ፣ ና ልጁን አምጣ፣ ና ና ቦላዲ አምላክ ስም በቅዱስ ሚካኤል ስም እንኳን አቃጠለችው። በቅዱስ ሚካኤል ስም ወደት በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም አንድም ሳንቀር ስማችንን የጠራን ያደፈጥን የተደበቅን ለቀን እንሄዳለን። በመድኃኒዓለም ስም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። ሰባት የጮና አውጣ አንድ ላይ ቶሎ በይ፣ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ገንዝ እና ያድ ቅዱስ ሚካኤል ሲኦል አወርደናል።

ወይእቴናናቸው ተቀምጠው ያሉት በጣም ቴሌግራም ያኔ፣ ደብተር ወረቀት ማን የላከልሽ? አምጡ ብዬ ውሃ ውስጥ የከተትኩት ውሃ እንዳይነካው እንዳይሽር። ማን ያመጣው መጀመሪያ? አልወልድ ስትል እሱ ተደረገ። አግብታለችና በቃ ልጅ ስለዚህ ደፍተራው ተብትቦ አምጥቶ ያመጣው ልጅ ይሰጣል፣ ምናምን ብሎ ለእናቴ ነው እንደዛ ጽፎ ይሰጣትና እኔ ደግሞ እንደዚህ አይነት ነገሮችን በቃ ሰላማቅ ጠልሰሙን አስማቱን ተብትቦ ተብትቦ ተብትቦ ትወልጃለሽ ብሎ ሰጣት። የባሰ አሰራት። ማን ነው? ቆይ ቄስ ነው? ቄስ አጥማቂ ነው? ቄስ ነው፣ አጥማቂ ነው። እና እግዚኦ መሐረነ ክርስቶስ፣ የኛው ባች ነው ውይ ታምረ ማርያም፣ አሁን ይሄ እኮ ነው ደግሞ ስማችን የሚያስጠፋው እ ያ ጠምቃል ቄስም ነው አሉ። እንደኔ ማለት ነው ያው እሱ ያው ግራ ዘመም ነው ማለት ነው እ አሉ ወልዳለች ስል ጸበል እየተጠመቅን አሁን እዚያ ባከወትን ጸሎት የያዙል ስል አረ ለእንደዚህ አይነት እኮ እንዲህ እንዲህ አይነት ነገር እኛ እንችላለን አሉ። እና እዚያ በኋላ አንድ ሺህ ብር ትከፍያለሽ እና እኛ ሌላ ነገር አናውቅም። አባባ ከወትን ከቤተ ክርስቲያን ውጭ የሆነ ነገር ስል አረ ችግር የለውም ይሄ በእመቤቴ ስምዬ ነው እምሰጥሻለው። እሺ ከዛ ጽፎ ሰጠው፣ ወለደች ጽፎ ሰጠና፣ አሁን መስከረም ላይ ነው ቋግሜ ላይ አሁን እዚህ አባላት እሱን ካሰረች በኋላ በቃ እዚህ ስታስረው ይህን በሙሉ አፈኔ ትላለች። እዚህ ስታደርገው እጇ ላይ ደግሞ ይህን ቆረጣጠሜ ትላለች። አያቸው አይደል? እዚህ ኪሷ ላይ ስታደርገው ደግሞ ኪሴን ግሬን ቆረጣጠሜ ትላለች። መተት ነው የሰጣት አስማት ነው የጻፈበት። ከኑግ የተገኘው ሰሊጥ አብረን ተወቀጥ። አሁን ይህ ሰውዬ ቄስ ነው አጥማቂ ነው። እኔም ደግሞ ቄስ ነኝ አጥማቂ ነኝ። አብረን እንወቀጣለን አይደል? ምንም በማናቀው እነዚህ እናዋልዳለን ብለው የሚያዋልዱት ሴጣንን ነው የሚያዋልዱት መከራን ነው እግዚአብሔር ይሆናችሁ መብራን ከእናንተ ጋር ትሆና ይዟችሁ